ሹጋጋጦሶ እንግዲህ አንተ ወጣት ነህ፣ በእድሜህም ገና ነህ እና መዝሙሮችን አሁን እየሰራ ነው ያለው ከሀሹጊዶኩና፣ ጾሳና ከዛ ባሻገር ደግሞ አሹ ጦሶ የሚል መዝሙርም ሰርተሃል። እንደው አሁን ይህን መዝሙሮችን ስትሰራ በጣም ከባድ እንደሆነ ይታወቃል። ፋይናንስ የሚባል ነገር አለ። በራስ አቅም ይሆን አይደለም፣ እንደዚህ አይነት ነገሮች እና ምንድነው እስኪ ያሉ ችግሮች ከመተባበር ማኳያ ብዙ መስራት እየተቻለ አቅም እያለ በፋይናንስ ችግር የሚደግፍን ሰው አቶ ብዙዎች ወደ ኋላ ይመለሳሉ። ምን ትላለ? እዚህ አካባቢ እንግዲህ ያው የምንሰራው ወንጌል ነው እና ወንጌል ደግሞ በልቤ ውስጥ እንግዲህ እግዚአብሔር ጸጋ ሰጥቶኛል መዝሙርን የመጻፍ የመስበክ ወንገልን ለህዝብ የማዳረስ ጸጋ፣ ስጦታ፣ አደራ ሰጥቶኛል እግዚአብሔር። ይህ አደራ አሁን በአሁኑ ዘመን ሁሉም ወደ ሚዲያ እንዲወጣና ወደ ህዝብ ጆሮ እንዲደርስ ብዙ ነገር ነው የሚፈልገው። በጥቂቱ እኔ አሁን በራሴ ተጠቅሜ ማላቃቸውን ያክል በጣም ከባድ ወጪ ነበር እየፈሰስኩ አሁን ሲሰራ ወዶ ብቻ ነበር በራሴ አቅም የሰራሁት። ከዛ በኋላ ያለውን አቁሜ ነበር። ከፍተኛ ገንዘብ ሲጠሩ ባለ ስቱዲዮች ማለት ነው። ከዛ አንዳንድ እግዚአብሔር እየባረከው ከዚህ በፊት ለመናገር ሞክር ያለው አቶ መዝገቤ መና በጣም ነው እንግዲህ ለማመዝገብ እንፈልጋለሁ፣ በዚህ አጋጣሚ እኛ እያለን ትሰራለህ፣ ግዴታ ትሰራለህ። እኛ ያለን የፈለግከውን ነገር ማድረግ ትችላለህ። እኛ እንተባበራለን፣ ሄድና ተደራደር ብሎ በነሱ ግፊት ነው ቪዲዮ ነው የጀመርኩት። እንግዲህ በሚታይ መልኩ በምርጥ እንዲቀረጽ ጀርባኑ ሌሎች ብዙ ሰዎች አሉ፣ ግን በሱ መነሻነት ነው እንደዚህ አድርግ ብሎ ሀሳብ በሰጠኝው እኔ አቁም ያለው በራሴ በጣም እንትን ስለሆነ ማለት ነው እና ከዛ በኋላ ነው የተሰራው ለማለት የሚፈልገው። በጣም ብዙ ወጪ ነው የሚጠይቀው። የኛ ህዝብ እግዚአብሔር ይባርኪ። ይሉኛል በጣም ያመሰግኑኛል፣ ይወዱኛል። በሁሉም ልብ ውስጥ እንዳለው አምናለሁ። ከዛ ባሻገር ግን ጥቂት ነገር ቢያደርጉ ጥቂት ነገር ባሉበት አሁን በውጭም በዚህ በኛ አካባቢ ያሉ ባለ ሀብቶች፣ ለእነሱ ተራ ነገር ነው ጥቂት ነገር ማድረግ። ለእኔ ግን ብዙ መዝሙር ይሰራልኛል፣ ብዙ ወንጌል ይሰራልኛል እና ይሄንን መተባበር ቢችሉ ይበልጥ ይሠራ ነበር ለምሳሌ እንደ እንደ እንትን እንደ ምሳሌ እንወሰድ እና ከማዘር ጋር አሁን ማማጨላ እንደ ጋር መዝሙሮቹን ለመስራት ብዙ እቅድ ነበር ጽፈም ጨርሻለሁ ሌላ መዝሙር ለመስራት ሌላ መዝሙር በዚህ በጋሞ ባህል በጣም ምርጥ ጽፈም ጨርሻለሁ ግን አቅም በማጣት ነው አሹ ጦሶን ሲሰራ ወደ 40 ሺህ አውጥቻለሁ ሙሉ አንዷን መዝሙር ለመጭረስ ማለት ነው። ይሄ ማለት ይሄኛውን ለመስራት እንደገና ትንሽ ቆይ ይላል። ምክንያቱም አቅም ነውና እኔ መምህር ነኝ ማገኘው ያው ከእንትን አይበልጥ ያው ያውቃሉ። እና ቢያንስ ትንሽ እንትን እያልኩ እየፈነጠርኩ ነው ትንሽ እያረፍኩ ምናምን። ካልሰራው መቀጠል አልችልም። እንዲቀጥል ግን ሰው ቤል ልክ መዝሙሩ እንደደረሰ እንደሰማ፣ የት አለ እንደዚህ የዘመረ የት አለ አራምን ላይ እንግዲህ እኔ እዚህ የጋሞ ተወላጅ ሆኜ እስካሁን አርባ ምንጭ ላይ ያገኝ ሰው ላ የለም ማለት ይቻላል። በእንትን ደረጃ ብቻ በሚዲያ ደረጃ ያገኛል። በአካል እንደውም አንድ ቀን ማገልገል ቦታ እንኳን ለማመቻቸት ከህዝቡ ጋር እንዲተዋወቅ መንገድም የመክፈት ነገር በጣም ያንሳል። ያው እንግዲህ ሌላ ነገር ከመንፈሳዊ በላይ ምን እንስራ? ከወንጌል በላይ ምን እንስራ? ህዝቡን ለማነቃነቅ ለማንቀሳቀስ፣ እግዚአብሔር ጋር ለማገናኘት ከማስታረቅ አገልግሎት በላይ ምን እንስራ እና ይሄን ስንሰራ እንኳን የማበረታታት ነገር ያንሳል። ያ ማለት ሙሉ በሙሉ የሉም ማለት ሳይሆን፣ ግን ያንሳል። ሰውም እንደሚጠብቀው አይደለም። እኛን እንደ ትልቅ ሰው እንደ ባለ ሀብት ይቆጥራሉ፣ መንፈሳዊ መዝሙሮችን ስለምንሰራ እና ለራሳችን እንደምንጎዳ አያውቁም። እኛም ያው ያንን የአገልጋይ ነገር ይታወቃል እና ያን ነው እና መርዳት ቢችሉ የሚባለው። በቃ በልብ ያለው ሁሉም አለ አይደለ? ብዙ ነገር መጠየቅ ይችላል። በውስጥ በውጭ፣ የፌስቡክ አካውንት አለኝ፣ የቲክቶክ የዩቱብ የዩቱብ እንኳን ሰብስክራይብ ሰብስክራይብ ማድረግ ቢችሉ እርዳታ እኮ ነው። ራሱን የቻለ እርዳታ ነው። አንተ በፊት ወደፊት እንድትወጣ በደንብ እንድታገለግል፣ ተደራሽ እንድትሆን ነው የሚያደርገው። ያ እንደዛ ለማድረግ ከፍ እርዳታ ከዛ ነው የሚጀምረው። እገዛ ከዛ ነው የሚጀምረው። አገልጋይ የህዝብ አገልጋይ ለማድረግ እንግዲህ የህዝብ ጥረት ያስፈልጋል። እኔ አገልጋይ ነኝ። ህዝቡን ለማገልገል ነው። ለህዝቡ ነው የተቀባው። ህዝቡ ካልተጠቀመ ቅድም ብያለሁ። በራሴ አቅም ጥቂት ነገር እንደዚህ አንድ ነገር ሁለት ነገር ሰርቼ ነው። አሁን ከማዘር ጋር ቢሰራ ቀጥዬ ሌላ ሌላ መዝሙሮቹን ቢሰራ በጣም የማያልቅ መዝሙር ነበራቸው በውስጣቸው። ማማጨላ እንደ ማለት ነው፣ ግን ሳይገልጹ ሞተዋል። እንደውም አንዴ ሙሉ እንትኖቹን ሪከርድ ለማድረግ ፈልግ ያለው ስቱዲዮ ወስጄ ላድርግ፣ እንዴት ላድርግ ያልኩ እቅድ ላይ እያለሁ ነው ቀደመ ሞት ቀደመ እና እቅዱ እንዲሳካ ወይም እቅዱ ወደፊት እንዳይሄድ ያደረገው የእቅድ ማነስ ሳይሆን፣ እንግዲህ የፋይናንስ ያቅም ማለት የገንዘብ የፋይናንስ ችግር ነው ወደኋላ ያስቀረው፣ እና ይህንን የሚረዳ ትውልድ እስኪነሳ ድረስ ያው እኛም እንታገላለን፣ ህዝቡንም እግዚአብሔር ያስነሳል ብዬ ያስባለው በዛ ነው። እንግዲህ ያ እንደዛ እየተደረገ ነው። መልካም ተመልካቾቻችን፣ እንግዲህ እንደ ዘማሪ እስራኤል ኩማ ያሉ በርካታ በጣም ሰፊ በሆነው በጋሞ ባህል ብዙ መንፈሳዊ ስራዎችን እየሰሩ ያሉ አሉና፣ ድጋፍ ማድረግ ቢቻል። ለመስራት የሚፈልጉም አሉ፣ ድጋፍ ማድረግ ቢቻል። እሱ አሁን እንግዲህ ገና በመምህርነት ሙያ ነው እያገለገለ የሚገኘው፣ አቅም የለም። አሁን አንድ ክሊፕ ለመስራት ምን ያህል ገንዘብ እንደሚጠይቅ ይታወቃል። ይህ ባህል ደግሞ ወደፊት እንዲወጣ፣ ወንጌልም እንዲስፋፋ፣ ሰዎች በብዙ የእግዚአብሔርን እውነት እንዲሰሙ ድጋፍ ማድረግ ያስፈልጋል። ስለዚህ በተለይ ደግሞ አቅም ያላችሁ ሰዎች በፋይናንሱ አቅም ያላችሁ ሰዎች ይሄ ወንጌል እንዲሰራ የአቅማችሁን አይል ድጋፍ ብታደርጉ የሚል መልእክት ለማስተላለፍ እንወዳለን። አሁን በቅርቡ የሰራኸው መዝሙር አለ፣ አሽቶ ሶ የሚል ነው። እኔ ሰምቼዋለሁ። ሰምቼ በጣም ውስጤን ነክቷል። ደግሞ በጣም ደስ ብሎኛል መዝሙሩን ሲሰማው። ብዙ ቁጥሩ ቁጥሩም ራሱ ረዘም ያለ ነው እና እስኪ መጀመሪያ ለተመልካቾቻችን ይህንን መዝሙር የተወሰነውን እንድትልላቸው እፈልጋለሁ። እሺ፣ እንግዲህ ያው የመጀመሪያው ቁጥር ሰፊ ስለሆነ ከመሀል ሊጀምር ከሁለተኛ ከሶስተኛ ቁጥር አማናዳ አትዳ ሸምፕ የማሮታ ደማስ የሱሳይ ኪዶ ጋላ ፕርዳፕ ሸምፓስ አሸዋ አላሚያ ጣላሂያ ነገራ ከዳስ

ይህ ነው እንግዲህ፣ እንደው እስራኤል ከዚህ በኋላ ምንድን ነው እቅድ? ምን ታስባለ? ከዚህ በኋላ ያለው እጅ ከምን ምን አለ? አሁን ይሄኛው አሹጦሶ የሚለው እንግዲህ በኛ አሁን ባደኩት ቋንቋ ነው። በወረዳ አካባቢ ባደኩት ቋንቋ ጋሙኛ ሆኖ ወረዳ ዘያችን በዘያችን ነው የሰራት ነገሩ ግልጽ ነው እንግዲህ ዝማሪውም ያሳውቃል እና ቀጣይ በጋሙኛ ቋንቋ ብዙ መዝሙሮችን ለመስራት በዩቱብ አለ። ዩቱብ ሲንገር እስራኤል ኩማ ይላል። ሲንገር እስራኤል ኩማ አይ መጀመሪያ ተጠቅሞ እስራኤል ኩማ የሚል ነው ገብተው ማየት ይቻላል። እስካሁን ያው ብዙ ሰው አይተዋል፣ እስከ 10 ሺ ወደፊት ይከተላሉ እያስባሉና ሌሎች ጋሙኛ መዝሙሮችን ለመስራት በጋሙኛ ልክ ወደ ቅድም አሹት ግዶኮና በሚለው ዘዬ ብዙ መዝሙሮችን ለመስራት አንድ በአንድ በጣም ልበን የማረኩ መዝሙሮች አሉና እነሱን የመስራት የራስንም በጋሙኛ መዝሙር ለማበርከት እያቀድኩ ነው። እቅዴ እንግዲህ አልቋል ማለት ይቻላል የፋይናንስ ችግር ካልሆነ በስተቀር። ዝግጁ ነው ሁሉም ቢሆን መድረክ ላይ አንዳንድ መድረኮች ላይ አገለግላለሁ። ያው ሰው ያቀኛል አብዛኛው ወደ ጨንቻ ህዝብ አሹግቶ እኮ ና ከመስራት በፊት በሲብከት ስለሚያቀኝ እስካሁንም በሲብከት ብዙ ይጠቀማል። እና በዛው ከህዝቡ ጋር ስለተግባባው ለመዘመርም ለመስበክም ስለሚጋበዝ እየዘመርኩም ስለሆነ ብዙ መዝሙሮች በእጆቼ አሉ በእጅ አሉ ግን ያው ለማውጣት ነው፣ እግዶቼ እነዚያን ለማውጣት እግዚአብሔር ይደግፈኛል ብዬ አስባለሁ። እንደው እንግዲህ በዚህ ዘመን ላሉ መዘመር ለሚፈልጉ ጸጋው ላላቸው። ምንድን ነው የምታስተላልፈው? ከአባቶችስ ደግሞ ምን እንማራለን? ወንጌል ደግሞ የሁላችንም ኃላፊነት ነውና ምንድን ነው የምትለው? እንግዲህ ለትውልድ እንደኔ አይነቱ ከንም ገና የሚያድጉ ለግላባዎችን የሚመክረው ምንድን ነው? ወንጌል ዘመናዊ አይደለም። ወንጌል ዘመን የማይሽረው ነው። ወንጌልን ለመስራት የሚያግደው ምንም ነገር የለም። ቅድም ብያለሁ፣ የተወለድንበት አካባቢ ሲናድግ የሰማናቸው ዜማዎች የሰማናቸው ቅኝቶች ምቹ ናቸው። በነዚያ ውስጥ መልእክት ማስተላለፍ አሁን የኔ ትኩረት እሱ ነው። በባህላዊ ይዘት በአካባቢ ሰዎች እያወሩ እየዘመሩ በጣም ከሚደሰቱት እንግዲህ ያው ሁሉ የሚጠቀሙት ከዛ ነው፣ መነሻ ማድረገው በዛ ውስጥ ሆኜ መልእክት ማስተላለፍ ህዝቡም ቢያንስ የራሱን አዝማቹን ያውቃል። የህዝብ መዝሙር ነው። ቅድም አሁን አሹ ጦሶ ወረዳ አካባቢ የህዝብ መዝሙር ነው። አሹ አሹጊዶ ኮና እዚህ አካባቢ የህዝብ አዝማቾች ናቸው። በእነዛ ውስጥ መልእክቶቹ ሲገለጹ ይበልጥ ሰው ይሰማል። ይሄ ኮ የኛ ድሮኛ ገና ጌታን ስንቀበል ብዙ ምስክርነቶችን ነው ገና ጌታን ስንቀበል የሰማናቸው መዝሙሮች እግዚአብሔር ይባርክ። እንዴት እንዴት በእንደዚህ መልክ መስራት ልጅ ሆያለ። በጣም ብዙ አባቶች እንግዲህ ይባርኩኛል። ሲሞቱ እንኳን እኔስ ቢሞት በእኔ ለቅሶ ወይም ባሌ ይባላል ወኛ እዛ እሱ ይሄ ልጅ ዘምር እያሉ ነው። ለምን በጣም ከመውደዳቸው የተነሳ እንግዲህ በቁማቸው እየሰሙ በሞተ እንኳን ይሰበት እያሉ ነው አደራ የሚሰጡኝ እና በዛ በባህላዊ መዝሙሮች መልእክት ማስተላለፍን እንዲለምዱ ነው። ትውልድን የሚመክረው ያ ቢሆን ይናማክላል እንግዲህ ስልጣኔ የሚባለው ያለውን ነገር በመጠቀም ነው። ቆንጆ አድርጎ መጠቀም ነው እንጂ የራሱን ቀጥለው የሌላውን በመመኘት እና በሌላው በመንጠልጠል አይደለም። ስልጣኔ ያለውን የራሱን በእጁ ያለውን ቆንጆ አድርጎ መጠቀም ሲችል ስልጣኔ ይባላል። ና ሲቪላይዝ የሆነ ትውልድ እንዲፈጠር በወንገል በጣም የሚቆረቆር እንዴት አባትን እንዴት እናትን እንዴት ቤተሰቦችን ወንገል ማስተማር፣ ማሳወቅ አለብኝ። ማንበብ የማይችሉትን በመዝሙር ሲሆን ማንበብ የማይችሉትን ወንገልን ሰምተዋል። አሁን ቅድም አሹጦሶ ላይ ያልኩት የድነትን ነው ተዳት ተሸምፕ ጌታን ያገኘች ሚደት አገኘች ኢየሱስን በተቀበለችበት ከፍርድ ድናለች። በነፍሷ ነፍሷ ተምሯል። እንግዲህ ማለት ነፍስ ይማራ አይደለ? ሰው ሲሞት ቀድሞ ነው የተማረው ጌታን ገና ስንቀበል። ስለዚህ ይሄንን ለመግለጽ ያክል ነው። አሁን ወንጌል ባያነቡ እንኳን አንብበዋል ነው በመዝሙሩ ማለት ነው። ስለዚህ እንደዚህ በጥቁም ዜማ ማቅረብ ቢችሉ ብዬ ነው የሚመክረው። እንግዲህ እንደ ኔ አይነቶችንም ሌሎችንም ዘማሪዎች ቢበረታቱ ብዬ የሚመክረው። እጅግ በጣም አርጌ ያመሰግናለሁ። እስራኤል በመጨረሻ ማመስገን የምትፈልጋቸው ሰዎች አካላት ካሉ? እንግዲህ ማመስገን የሚፈልገው በጣም የሚወደው አካባቢ ገና ሲመጣ አቀባበል ያደረጉኝ ከልባቸው እንደ ቤተሰብ ያከበሩኝን የዶኮሻሌ ቤተክርስቲያን እና ምእመናን አጠቃላይ እንደ ልጃቸው የሚያዩኝ ናቸው። በጣም ለማመዝገብ እፈልጋለሁ። ስም በመጥራት አመዝገብ ይባል እንግዲህ እንደ ዘሪውን እነታደሰ እነታምራት በቃ አልጨረሳቸውም። የተባረኩ ይሁኑ። ዘመናቸው ይባረክ። በቤታቸው በቤተክርስቲያናቸው ወንጌልን የሚሰብክ አይታጣ። ነው። ያው እነሱን ለማመስገን ፈልጋለሁ። ቀጥዬ ደግሞ አሹጊቶ ኮናን ሲሰራ ወደ ጨንቻ ተዛውሬ ነበርና ጨንቻ ከተማ መካነ ኢየሱስ በሁሉም ከጎኔ የነበረ በሁሉም ከጎኔ ስለነበረ እስካሁን እየተደረገ ላለው ነገር ሁሉ ከጎኔ ስለነበሩ በጣም ለዳ መስገን ፈልጋለሁ። ቅድም ያልኳቸው መዝገበ እና የመዝገበ ጓደኞቹን ሙሉ ማለት ነው ጓደኞቹ አሉ በስም እዛ ቪዲዮ ላይ ለመጥቀስ ሞክር ላለው እኔ ብዙ ማቆ መስገቤን ስለሆነ እሱና ጓደኞቹን በጣም ከልብ አመሰግናለሁ። ሌሎቹን እንግዲህ አካባቢ ያሉ ጨንጫካ ያሉ ቤተ ክርስቲያናትን የተሳተፉትን፣ በምረቃ ጊዜ የተሳተፉትን ከዛ በፊት ቪዲዮ ሲሰራ መዝሙሮች እየሰራ ነው ይሄ ልጅ እኛም መገኘት አለብን ብለው በብዙ ነገር የረዱኝን ለማመዝገን እፈልጋለሁ። እንደዚህ ናቸው። አሁን ደግሞ አሽጦ ሶ ሲሰራ በሁሉ ነገር ከጎነ ሳይለዩ ለዩ እንግዲህ በሄድኩበት አካባቢ ከተማ ዘፍኔ ከተማ መካነ ኢየሱስ ነበርኩኝ እና መዝሙር ገና አሳብ ሳቀርብ ሁሉንም በራሳቸው ተሸክመው ህንፃ ሲሰሩ ነበር። ከህንፃችን ይሄ ይበልጣሉ። አስቀድመው መቀረጽ አለበት፣ አካባቢ ላይ መምጣት አለበት፣ ይሄ መሆን አለበት ብሎ ሁሉንም ነገር ዝግጅት አዘጋጅተው እንደ ቤተሰብ ከቤተሰብም በላይ ስለተቀበሉ ለማመስገን ፈልጋለሁ። ሌሎችም አሉ እንግዲህ አመስግኜ አልጨርሳቸውም። እግዚአብሔር ይባርካል። አመሰግናለሁ። ያንን ነው ማመስገን ፈልገው፣ እጅግ በጣም አድርጌ አመሰግናለሁ። ከኔ ጋር አጭር ቆይታ ማድረግ ስለቻልክ። ተመልካቾቻችን እንግዲህ እንግዲህ አሹብ እግዲ ኮና ጦሰና በሚለው የጋሞኛ ዘማሪ በርካቶች የምናውቀው ወጣቱ ገና በተለይ በተለይ በዚህ በወንጌል አገልግሎት እየወጣ ያለ ዘማሪ ነው እስራኤል ኩማ። ከሱ ጋር ስለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። ይህንንም ቀረጻ ያደረግነው እንግዲህ በጭንቻ ከተማ ከተማ ቃለ ሕይወት ቤተክርስቲያን ቅጥር ግቢ ውስጥ ነው እጅግ በአማረው በተዋበው ሕንጻ ስር ሆነን ነው ይህንኑ ቃለ መጠየቅ ያደረግነው ነው። የጭንቻ ከተማ ቃለ ቤት ቤተ ክርስቲያንንም በዚህ አጋጣሚ ልናመሰግን እንወዳለን። በሌላ ዝግጅት እንገናኛለን። እስከዛ ድረስ መልካም ጊዜ ይሆነላችሁ። አለማፈ ጎሜ ጎንዶር ሲዳይሳ ዘረታ ቃንገታ ሜንትራይሳ ቆሙዋ ቆታ ሼሻ ቆሮንታይሳ የሱሳ ደምራ ካወቱ ካወዛኖይሳ